ባሏን ፈታ ድጋሚ መታረቅ ከፈለገች ሌላ አግብታ መፍታት እንደሚኖርባት አልበቀራ ምዕራፍ ቁጥር 229 እስከ 232 የሚሉትን ስንመለከት በእርግጥ ቁርዓን ለሰው ልጆች እኩል ተቀባይነት ያለው ነው ብለን መጠየቃችንን ግዴታ ያደርገዋል። የድፍረት ወይም የዓመፅ አሰራርን በተመለከተ ሙስሊሞች እንዳይነሳ ከሚሹት ጉዳይ የዓመፅ የድፍረት አሰራርን ቁርዓንን ያበረታታል መባሉን ነው። ቁርዓን መነገር የጀመረባቸውን የመጀመሪያዎቹን አስር ዓመታት ያህል መሐመድ ከመሰደዳቸው በፊት ማለትም የመካ ሱራዎች የሚባሉት ውስጥ ከሞላ ጎደል ሰላማዊ መልእክቶችን ቢዘግቡም በሁለተኛው ክፍል የመዲና ሱራዎች በሚባሉት ከመሐመድ ስደት በኋላ ግን የተጋድሎና የማስገደድ መልእክቶች ሞልተውበታል። ኢስላም ሰላም ነው የሚሉን የቁርዓን ሊቃውንት ሁለተኛውን የቁርዓን ክፍል የመዲና ሱራዎች እንዴት እየተረጎሙ ይሆን? ለምሳሌ በመዲናው ምዕራፍ አልበቀራ ቁጥር 256 በሃይማኖት ማስገደድ የለም እንዳላለ ሁሉ በአልበቀራ ምዕራፍ ቁጥር 106፣ በአልነህል ምዕራፍ ቁጥር 101 አንቀጾችን ብንለውጥ ወይም እርሷን ብናስረሳ ከእርሷ የሚበልጥ ወይም ከብጤዋ እናመጣልሃለን የሚል ድንጋጌ በማስቀመጡ የመካውን መልእክት በመዲናው መልእክት ለመለወጥ ሁኔታዎችን አመቻችቷል። ታሪኩ ሲጠና መሐመድ በመካ በነበረበት ወቅት ጦርነትን ማድረግ ስላላስፈለገውና በኋለኛው ዘመን ግን በተጋድሎ ጭምር ሃይማኖቱን ለማስፋፋት የተገደደበት ሁኔታ እንዳለ ታውቋል። ይህ ወቅት በአረቢያ ምድር ከነበሩት አይሁድ ሕዝቦች ጋር ጭምር ሰላም የሰፈነበት ነበር። የመዲዳውን ምዕራፍ አልማይዳ ቁጥር 51 ተመልከቱ። እናንተ ያመናችሁ ሆይ ይሁዲዎችንና ክርስቲያኖችን ረዳቶች አድርጋችሁ አትያዙ! ረዳቶች የሚያደርጋቸው ሰው እርሱ ከእነርሱ ነው። አላህ አመጠኞችን ሕዝቦች አያቀናም ይላል። የሰላም ወቅት አንቀጾች በጦርነት ወቅት አንቀጾች ተለወጡ ተባለ። እንግዲህ የመካ አንቀጾች በመዲና አንቀጾች በ23 ዓመታት ውስጥ መሐመድ በሕይወት እያለ ከተሻሩ ዛሬ ላለው ሁኔታ የሰላም አንቀጾች የተባሉት እንዴት ሥልጣን ይኖራቸዋል? እውነቱ የመካ ሱራዎች በአንድ መቶ አንድ በጦርነትና በተጋድሎ የመዲና ሱራዎች መልእክት ተሽረዋል። የፊተኞቹ ደካማ የኋለኞቹ ጠንካራ ምዕራፎች ተተክተዋል። ይህን የአንቀጾች የሽረት ሽረት ሕግ እንበለው ይሆን? አሊስራ ምዕራፍ ቁጥር 86 ይመልከቱ። ለምሳሌ በአልበቀራ ምዕራፍ ቁጥር 190 እስከ 193 እንመልከት። ሊጋደሏችሁ ሲመጡ ተጋደሏቸው፣ ወሰንንም አትለፉ የሚል መልእክት ይሰጥና ቀጥሎ ደግሞ ባገኛችኋቸው ቦታ ሁሉ ግደሏቸው፣ አውጧቸው የሚል ተቃራኒ መልእክት ያስከትላል። እንግዲህ በአንቀጾች የሽረት ሽረት ሕግ በናሲክና መንሱክ የቁርዓን ሥናት ተረጓጎም መሠረት የቀደመው ክፍል ተሽሮ የግድያው ትእዛዝ ይጸድቃል ይተገበራል የቁርዓን አስቸጋሪነት ይህ ነው አንድ አንቀጽ በመያዝ መልእክቱ ይህ ነው ለማለት እንኳን አይቻልም በሰላም ጀምሮ በግድያ ይደመድማልና በተጨማሪም አልማዒዳ ምዕራፍ ቁጥር ሰላሳ ሁለትን እንመልከት ለእስራኤል ልጆች ነፍስ ያጠፋች ነፍስ በምድር ብክለትን ያላስፋፋች ነፍስ ካጠፋ የሰውን ዘር እንዳጠፋ ይቆጠራል። አንዲትን ነፍስ ሕያው ያደረገ ደግሞ የሰው ልጆችን ሕያው እንዳደረገ ይቆጠራል ይልና ብዙዎች በምድር ላይ ወሰን አላፊዎች ሆነዋል በማለት በሰላሳ ሦስተኛው አንቀጽ ቅጣታቸው መገደል ወይም መሰቀል ወይም እጆቻቸውና እግሮቻቸውን በማፈራረቅ መቁረጥ ወይም ከአገር ማባረር ነው ይላል። ይህ ለእነሱ በዚች ዓለም ውርደት ሲሆን በመጪው ዓለምም ታላቅ ቅጣት አለባቸው ይጠብቃችኋል፣ ይለናል። ይህ አንቀጽ ስለ ምንድን ነው የሚያወራው ተብለው ሲጠየቁ አላህንና መልእክተኛውን የሚዋጉትን በማንኛውም አገርና ሁኔታ መዋጋት እንደሚገባ ያስተምራል ይላሉ። ነገር ግን በተለይ እስራኤልን፣ አይሁድን ለመግደል ለማሰቃየት የተደነገገ እንጂ ሌላ እንዳይደለ ግልጽ ነው። አተውባ ምዕራፍ ቁጥር አምስት ላይ አጋሪዎችን ባገኛችኋቸው ቦታ ሁሉ ግደሏቸው፣ ክበቧቸው በሚያልፉባችሁም ጎዳናዎች ሁሉ በንቃት ጠብቋቸው ሲል በቁጥር 14 ደግሞ ተጋደሏቸው አላህ በእጆቻችሁ ይቀጣቸዋል፣ ያዋርዳቸዋል፣ እናንተንም በእነሱ ላይ ድልን ትቀዳጁ ዘንድ ይረዳችኋል፣ የአማኞችን ሕዝቦች ልቦች ያጸናል በማለት የሰጠው ትእዛዝ በእርግጥ የሰላም መልእክት ነውን? ብለን እንጠይቃለን። በአል አንፋል ምዕራፍ ቁጥር 39 ሁከት ሙሉ በሙሉ እስኪጠፋና ስርዓት ሁሉ የአላህ እስኪሆን ድረስ ተጋደሏቸው የሚለውስ በርግጥ የሰላም መልእክት ነውን? የጦርነትና የግድያ ትእዛዝን በመሐመድ ምዕራፍ ቁጥር አራት የውጊያ አፈጻጸም መመሪያ ይሰጣል። እነዚያን የካዱ ሰዎችን ውጊያ ላይ በምታገኟቸው ጊዜ አንገቶቻቸው ምቷቸው፣ ባደከማችኋቸውም ጊዜ ማሰሪያዎችን አጥብቁ፣ ማርኳቸው በማለት ስልት ያስተምራል። ይህ በርግጥ የሰላም መልእክት ከሆነ የሰላም ትርጉሙ ምንድን ነው? የሰላማዊነትስ ብለን እንጠይቃለን። ደግሞስ የአላህ ቃል ለዋጭ አላት ወይስ የላትም ብለን እንጠይቃለን። ዮኑስ ምዕራፍ ቁጥር ስልሳ አራት አልአነ ምዕራፍ ቁጥር ሰላሳ አራት ይመልከቱ። በኢየሱስ ክርስቶስም ሆነ በሐዋርያት የተነገረው የወንጌል መልእክት አንድም ጊዜ ሰዎችን በማስገደድ እምቢ ሲሉ፣ በመግደል የእግዚአብሔርን እውነት ለማስረጽ የሚሰጠው ቃል የለም። እንዲያውም ሰይፍን የሚያነሱ በሰይፍ ይጠፋሉና ሰይፍህን ወደ ዘህገባው መልስ በማለት ገስጾት ሐዋርያው ጴጥሮስ የቆረጠውን ጆሮ መልሶ እንደ ፈወሰ በወንጌል ተጽፎ ይገኛል። እንግዲህ ቁርዓን ተጋድሎን፣ ሰይፍን፣ ማሰቃየትን እምነቱን በሌሎች ላይ ለመጫን ተጠቅሟል እየተጠቀመም መሆኑንም እያየን ነው። በዘመናችንም የአልኒሳ ምዕራፍ ቁጥር 74ና የመሐመድ ምዕራፍ ቁጥር 25 እስከ 26 ብዙዎቹ አጥፍቶ ጠፊዎች የሚጠቅሱት ክፍል ነው። ይህ አያስደንቅም። በቁርዓን የመጨረሻውና ከፍተኛው አስተምህሮት የመዳን መንገድ ማለትም ከዘላለም ቅጣት የመትረፊያው መንገድ ጅሃድ ነውና በእስልምና ጅሃድ መግደል ወይም ገድሎ እስከ መገደል ያለው መንገድ የጀነት መግቢያ ተደርጎ ስለሚማር፣ አንድ ሃይማኖቱ ሰው በዚህ ማለፉ አያስደንቅም። እንዲያውም ለተማረው ትምህርት ራሱን እስከ ሞት ሰጥቶ ላላየውና ለማያውቀው ነገር መሰዋቱ የአስተምህሮቱን ጥልቅ መንገድ ለማየት ያስችላል። ሙስሊሞች ከዚህ መምሪያ ውጪ ሊሆኑ አንስማማም፣ ሊሉ አይችሉም። የቁርዓንን መልእክት እንዳለ መተግበር የእያንዳንዱ ሙስሊም ሰው ግዴታ ነውና በአጠቃላይ ከመዲና ሱራዎች አብዛኞቹ ስለ መግደልና መጋደል ስለ ሰይፍ የሚናገሩ ናቸው። የተምታታ ታሪክና ስሞች ስለመጠቀሙ መጠቀሙ ቁርዓንን መጠየቅ እንችላለን። ስለ ኢብራሂም በማለት የሚያወራው ስለ አብርሃም ከሆነ ተሳስቷል። አብርሃም በመካና በመዲና ስለመኖሩ የታሪክም የሥነ ምድርም ማስረጃ አልተገኘም። ጣዖታትን የሰባበረበት ታሪክም በመጽሐፍ ቅዱስ ውስጥ የለም። ይልቁንም ከአባቶቹ አገር ርቆ እንዲሄድ በእግዚአብሔር መጠራቱን በዘፍጥረት ምዕራፍ 12 ቁጥር 1፣ በዘፍጥረት ምዕራፍ 15 ቁጥር 7 መጽሐፍ ቅዱስ ይነግረናል። የክብር አምላክ ለአባታችን ለአብርሃም በካራን ሳይቀመጥ ገና በሁለት ወንዝ መካከል ሳለ ታየና ከአገርህ ከዘመዶችህ ወጥተህ ና አለው ይለናል ሐዋርያት ሥራ ምዕራፍ 7 ቁጥር ሁለት እስከ አራት አብርሃም የነበረው ኡር ከሚባለው ምድር እንደሆነ ይገመታል ከላይ የተጠቀሱት ሁለት ወንዞችም ጢግረስና ኤፍራጥስ እንጂ ሁለቱ ከተሞች መካና መዲና አልነበሩም እነዚህ ወንዞች የሚገኙትም በፋርስ ባሕረ ሰላጤ ባቢሎን የዛሬዋ ኢራቅ አካባቢ ነው የተለወጠ መልክዓ ምድር የለም የአብርሃምን የትውልድ ሐረግ በዘፍጥረት ምዕራፍ 11 ውስጥ ተጽፎ እናገኘዋለን ናኮርም መቶ ዘጠኝ ዓመት ኖረ ታራንም ወለደ። ታራንም ከወለደ በኋላ ታራን 119 ዓመት ኖረ። አብርሃምና ናኮርን ሐራንን ወለደ። የታራም ትውልድ እነሆ ይህ ነው። ታራ አብርሃምን ናኮርንም ሐራንም ወለደ። ሐራንም ሎጥን ወለደ። ሐራንም በተወለደበት አገር በከለዳውያን ከተማ ኡር በአባቱ በታራ ፊት ሞተ። እውነቱ ይኸው ነው። ጣዖታትን የሰባበረው ጌዲዮን ነው። ጌዲዮን ደግሞ ከእስራኤላውያን መሳፍንት አንዱ ነው። እስራኤላውያንን ከምድያማውያን ጥቃት ሊያድን የተጠራ ባኦል የተባለውን ጣዖት መሠዊያ ያፈራረሰ፣ ከዚያም ስሙ ይሩባዓል የተባለ ከሰላሳ ሁለት ሺህ ሰራዊት በሦስት መቶ ብቻ ድልን በእግዚአብሔር ኃይል የተቀዳጀ ሰው ነው። ታሪኩን በመጽሐፍ ቅዱስ መሳፍንት ምዕራፍ ስድስት ያለ ምንም ማምታታት መመልከት ይቻላል። ላቆምከው ምስል አንሰግድም በማለት ጸንተው ድልን የተቀዳጁትም ሚሳቅ ሲድራቅና አብድናጎብ እንጂ አብርሃም አይደለም። ታሪኩንም በዳንኤል ምዕራፍ 3 እናገኘዋለን። ዘመኑም ከክርስቶስ ልደት በፊት በ539 ዓመተ ቅድመ ክርስቶስ ነው። ይህም ማለት በቁርዓንና በዚህ ታሪክ ዘገባ መካከል የ1100 ዓመታት ልዩነት አለ ማለት ነው። እንግዲህ እነዚህ ስያሜዎች በእርግጥ በአንድ አምላክ ዕውቅና ባለው የዘመናት ሂደት ውስጥ የተከናወኑ ከሆነ ቁርዓን አዛብቷቸዋል፣ ለውጧቸዋል፣ ወይም የሚያወራው ስለ ሌላ አብርሃም ካልሆነ በስተቀር እውነቱ ይኸው ነው። እንግዲህ እነዚህን የተደበላለቁ ገለጻዎች ማጥራት የቁርዓን መልእክተኞች ድርሻ ነው። የቁርዓን የተወሰኑ አንቀጾች ሚድራስ ራባ ከተባለው በሁለተኛው ክፍለ ዘመን ከተጻፈ አይሁዳዊ አፈ ታሪክና ጆንስ ቤን ኡዚል ከተባለ ሌላ የአፈ ታሪክ ጋር መልእክቱ ተመሳሳይ፣ እንዲያውም ቀጥተኛ ቅጂ ናቸው። ለዚህም ማስረጃ አለ። ኢብራሂም በአልአምቢያ ምዕራፍ ቁጥር 66 የተተረከው በእነዚህ መጻሕፍቶች ውስጥ በቀጥታ ይገኛል። መጻሕፍቶቹ ከብሪቲሽ መጻሕፍት ቤት ማግኘት ይቻላል። ሎንዶን ኢንግላንድ